ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዙ ዝትርፍርፍ ይበልልኝ። ለቻናል አዲስ ከሆናችሁ ወይም ደግሞ ቪዲዮ የሚደርሳችሁ ሁላችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በተለይ ደግሞ ቪዲዮውን ላይክ ማድረጋችሁን አትርሱ ፕሊስ። አበረታቱኝ የምወዷቸው የማከብሯችሁ፣ ያው እናንተ ስለምታበረታቱ ነው እዚህ የደረስኩት። ስለዚህ ፕሊስ አሁንም ቪዲዮ የሚደርሳችሁ በተለይ ላይክ ማድረጋችሁን አትርሱ። ውድ ቤተሰቦቼ፣ ዛሬ ደግሞ ሜላትና እርግብ ግብግብ ገጥመዋል ማለት ነው። ወይዘሮ ሜላት እርግብ እየሰጠቻትን ወይም ደግሞ ይህን ነገር አድርጊልኝ ነፃ ላውጣሽ ወይም ነጻ ውጪኝ የሚል ሀሳብ አቅርባላታለች ይህንን ነገር ምና ሴና ሀኒቾም እየተማከሩበት ነበር። ምን ማድረግ እንዳለባቸውም ውሳኔ ላይ አልደረሱም። ነገር ግን አሁን ቤተሰቦች ያው ወይዘሮ ሜላትን መውጣት ስላለባት ወይም ደግሞ እናታቸውን ከእስር ቤት ማውጣት ስላለባቸው ምናሴና ሀኒቾም ተማክረው ጨርሰዋል። እናታችን መውጣት አለባት፣ እርግብን ይቅርታ እናድርግላት ብለውም ጨርሰዋል። ነገር ግን እርግብ ይቅርታ ቢደረግላት እና እርግብ ይቅርታ ተደርጎላት ወይም ደግሞ እርግብና ወይዘሮ ሜላት ከዛ እስር ቤት ቢወጡ ለሚሮን ምን አይነት ችግር ይደርስበታል የሚለው ደግሞ ሌላ ጉዳይ ነው። ምክንያቱ እርግብ ወይዘሮ ሜላትን ነፃ የምታወጣው ሜሮን በያዘችው መረጃ ነው። ሜሮን ደግሞ ውድ ቤተሰቦች ያንን መረጃ ከሰጠች የእሷስ ያለመታሰር እና መታሰር አስተማማኝነቱ ምን ያክል ነው የሚለው አሳሳቢ ነው። ምክንያቱም አንድ ሰው ሌላ ሰው ነፃ ለማውጣ ብሎ መቼም ራሱን ወንጀል ውስጥ ይከታል ብዬ አላምንም። በተለይ ደግሞ እንደምታውቁት ሜሮን ቤተሰብ የላትም ጠያቂ የላትም። ስለዚህ አንድ ጊዜ ወህኒ ቤት ከገባች ማንም ሊወጣት አይችልም ማለት ነው። ስለዚህ እናንተ ምን ትላላችሁ? እውነት ሜሮን ማለት ትስማማለች በሀሳባቸው ወይስ አትስማማም? እሱ ብቻም ሳይሆን አሁን እርግብ ለወይዘሮ ሜላት አንቺን ነፃ የሚያወጣ መረጃ አለኝ። ስለዚህ እኔን ነፃ አውጪኝ፣ አንቺም ነፃ እንድትወጪ ብላታለች። ይህንን ነገር ስትላት ደግሞ ውድ ቤተሰቦቼ፣ ሚሮን አታቅም። ሚሮን ይህንን መረጃ ወስዳ ለወይዘሮ ሜላት እንደነገረቻት እርግብ የምታውቀው ነገር የለም። ስለዚህ መጀመሪያውኑ እርግብ ማማከር ነበረባት። ግን ራስ ወዳድነቷ አሁንም እንደቀጠለ ነው። ራስ ወዳድነቷ ብቻ ሳይሆን ለጥቅሟ ስትል የምትሰራ ልጅ እንደሆነች ሁላችንም የምናውቀው ነው። በፊት በወይዘሮ ባዩሽ ምክንያት እሷ በቀደደችላት ቦይ ነው የምትፈሰው፣ ምናምን እያልን ነበረ። ነገር ግን ያው የተንኮለኛ ልጅ ተንኮለኛ አይደል የሚሆነው? ስለዚህ ከወይዘሮ ባዩሸ ወረሰችው ተንኮላላት። እናም እዛ ቤት ስትመጣ ምንድን ነው እያደረገችው ወይም ወደዛ እስር ቤት ስትሄድ፣ ሁላችንም እንደምናውቀው እኔ ነፃ ወጣት አለው። እሷም ነጻ ታወጣኛለች ከፖሊሶች ጋር ድብብቆች ከምጫወት ብላ ነበር የገባችው ነገር ግን እዚህ ላይ የሚያሳየው እራስ ወዳድነቷን ነው። ማድረግ የነበረባት እ አንቺ ወንጀለኛ አይደለሽም። እስከ ዛሬ ድረስ ብዙ ዋጋ እስከፍለንሻል። እኔም ሆን አክስቴ። ስለዚህ እኔ መሰጠት ያለብኝን ቅጣት ተቀብዬ ቅጣቴን ጨርሼ ከእስር ቤት እወጣለሁ። አንቺ ግን ይበቃሻል፣ እስከ ዛሬ የተሰቃየሽው፣ እስከ ዛሬ የከፍልሽ ዋጋ፣ እስከ ዛሬ ድረስ ቤተሰቦችሽን ያመስ ነው። ይበቃሻል። ከአሁን በኋላ አንቺ ነፃ መውጣት አለብሽ። ወንጀለኛ ከተባልኩኒ ምን ያክል ቅጣቴ እንደሚሰጠኝ ተቀብዬ ይህን ቅጣቴን ጨርሼ እወጣለሁ ነብል ማለት የነበረባት አይደል ቤተሰብ እሷ ግን ይህንን ነገር አላደረገችም ያለችው ምንድን ነው እዚህ ቤት እስር ቤት የገባሁት ማለቴ እዚህ እስር ቤት የመጣሁት አንቺ ነፃ ታወጭኛለሽ ብዬ ነው እኔም ነፃ ወጣሻለሁ አንቺም ነፃ ታወጭኛለሽ ብዬ ነው ነው ስትል የነበረው ስለዚህ ይሄ ምንን ያሳያ አንካላችሁኝ ውድ ቤተሰቦች እራስ ወዳድነት ነው ከዚህ በላይ ሌላ ምንም ነገር የሚያሳየው የለም ራስ ወዳድነቷን ነው። እና ራስ ወዳድነቷ ብቻም ሳይሆን እኔ ብቻ ልኖር ወይም እኔ ብቻ ነፃ ልውጣ የሚል ነገር ነው። አንደኛ ደረጃ ሜሮንን አልጠየቀቻትም። ሜሮን ይህንን መረጃ ስትሰጥ ምን አይነት ችግር ይደርስባታል የሚለውን ነገርም አላሰበችም። ሜሮን እኮ ያደረገችውን ነገር ለእርግብ አልነገረቻትም። እሷ ደውላ ጠርታት በእሷ ምክንያት እንደተገደለች እኮ አታውቅም። ስለዚህ ሚሮን ከውስጧ ብዙ ድብቅ ሚስጥር አላት። ይህንን ነገር ሳታውቅ ነው እንግዲህ ለወይዘሮ ሜላት ሄዳ መረጃ አለኝ እያለች ስትቀባጠር የነበረው። ነገር ግን ሚሮን ይህንን መረጃ ትሰጣታለች ወይ ነው ሜሮን ያለ ምንም ምክንያት ሜሮን እኮ አሁን ይሄን መረጃ ለእርግብ ስሰጣት፣ ሜላት ነፃ ልታወጣኝ ነው። ስለዚህ ይሄን መረጃ መስጠት አለብኝ። አምጪ ብላ ስሰጣት እኮ እኔ ስትላለች እኔ የሚለው ጥያቄ ይመጣል። ሜሮን እኔ ነኝ ይሄን ቪዲዮ የቀረጽኩት። ከየት አገኘው ብለሽ ልሰጭ ነው ልትላት ትችላለች። መቼም አክስትሽ ስትገደል ቪዲዮ ቀርጸሻል ብለው እሷንም ቢሆን ይዟታል። ከየት መጣሽው የሚለው ጥያቄ ይመጣል፣ አይደል ቤተሰብ ፖሊሶቹ አሁን እርግብ አክስቴ ስትገደል የሚያሳይ ቪዲዮ አለኝ ስለዚህ አንቺን ነጻ ያወጣሻል እኔንም ነጻ አውጪኝ ብላለች አይደለ እሺ አሁን እሺ ተባባሉ እንበል እሺ ተባብለው ያንን መረጃ አምጥታ ለፖሊስ ስትሰጥ እርግብ እንዲሁም የሮን ብትሰጣት ማለት ነው እንዲሁ ሰጠቻት እንበልና ያንን መረጃ ለፖሊስ ስትሰጥ እንድት ቀረሽ ሰው ሲገደል እንድት ቀረሽ ትባላለች እሱ ብቻም ሳይሆን አንቺ አለሽበት እሷ ስትገደል ቪዲዮ እየቀረጽሽ ከሆነ አንቺ ከሞቷ ጀርባ ወይም ደግሞ ከመሞቷ ጀርባ አንቺ አለሽበት። ከሴራው አንደኛ አንቺ ነሽ። እንደዛ ባይሆን ኑሮ ወይዘሮ ባዮች ስትገደል ቪዲዮ አትቀርጭም ነበር ትባላለች። ስለዚህ ይሄ ደግሞ ሌላ ጥያቄ ነው የሚያመጣባት እንጂ ወይዘሮ የወይዘሮ ሜላት ቤተሰብ ይቅርታ እንኳን ቢያደርግላት፣ ምናልባት ወይዘሮ ሜላት አዎ ነፃ ልትወጣ ትችላለች። ነገር ግን የወይዘሮ ሜላት ቤተሰብ ነፃ ማለት ይቅርታ ቢያደርጉላትም ወንድ ቤተሰቦች ፖሊሶች አይለቋትም። እሷ ሙኝነቱ አሁን የመሰላት ወይዘሮ ሚላትን ነጻ አውጥታ እሷም ነጻ የምትወጣ ነው የመሰላት። ነገር ግን ነው እንደዛ አይሆንም፣ ምክንያቱም ህግ ነው። እነሱ ይቅርታ ቢሏትም በሚላት በኩል ያለው ወይም ደግሞ የሚላት ቤተሰቦች ይቅርታ ቢያደርጉላት እንኳን በዚህኛው በኩል ያለው መረጃውን አንታሰጣቸው ለምን ተገደለች እንደተገደለች ማን የገደላት እንዴት ቪዲዮ ልትቀርጭ ቻልሽ የሚለው ነገር ተከታዩን ችግር ይዞባት ይመጣል። ነገር ግን አሁን እሷን ይህንን ነገር አላሰበችም። ወደ ቤተሰቦች ብቻ ሜላትን ነፃ አውጥታ ይህን መረጃ ለፖሊስ ሰጥታ እሷም ነፃ የምትወጣ ነው የመሰላት ነው፣ እንደዛ አይሆንም፤ ምክንያቱም ህግ ህግ ነው። የሚላት ቤተሰቦች ነብስ ስላልጠፋና እነሱ ትልቅ ችግር ማለት ወንጀል ስላልተፈጸመባቸው ይቅርታ ቢያደርጉላትም ፖሊሶቹ እሺ ብለው ቢቀበሉም፣ ነገር ግን ይህንን መረጃ አውጥታ ስሰጣቸው እነሱ እንደገና በሌላው ወንጀልኛ ነው ቀብ አድርገው የሚይዟት ማለት ነው። ሌላው ሲጀምር ሜሮን ይህንን መረጃ አሳልፍ አሰጣትም። ማን ሞኛለ እስኪ ስታስቡት ቤተሰቦች፣ ማን ጅላለ? ማንም ጅል የለም። ራሱን ችግር ውስጥ ከቶ ራሱን እስር ቤት ውስጥ ከቶ ሌላውን ነፃ የሚያወጣ ምችስ ማንም ሰው የለም። በዛ ላይ ደግሞ ሚሮን ከዚህ ነገር የገባችው በእርግብ ምክንያት ነው። በማታውቀው ነገር በሷ ምክንያት ነው ወንጀል ውስጥ እየተከተተችው። ስለዚህ እርግብ ራሱ የሆነች አስተሳሰቧ ዝግ ስለሆነ ነው እንጂ ራቅ አድርጋ ብታስብ እና ወደፊት ምን ይፈጠራል፣ ይህንን ነገር ባደርግስ ለሚሮን ምን ይደርስባታል፣ ለእኔስ ቢሆን ምን ችግር ይፈጸምብኛል ብላ ስላላሰበች እንጂ ውድ ቤተሰቦች፣ ይህንን ነገር ወደፊት ራቅ አድርጋ አስበው ቢሆኑሩ ከዛ እስር ቤት ገብታ ወይዘሮ ሜላትን ነጻ አውጣሻለሁ፣ አንቺን ነጻ ውጭ፣ አንቺም ነጻ አውጪኝ አትልም ነበር ቤተሰቦች ማለት ነው። ነገር ግን እሷ ያሰበችው የዛችሁን ያለችባትን ቅጽበት ብቻ እና ብቻ ነው በዛ ላይ ሜሮንን እንግዲህ እስር ቤት አንቺ መግባት የለብሽም፣ አንቺ በውጭ ሆነሽ ተከታተይ ያለችበት ምክንያትም እሷ ለራሷ ነጻ እንድትወጣ ፈልጋ እንጂ ለሌላ ነገር አይደለም። እና ስታስቡት ይህ ነገር የሚሳካ ይመስላችኋል? ሜሮንስ መረጃውን ዝም ብላ ሳልፋ ሰታ እሷ እስር ቤት የምትገባ ይመስላችኋል? እርግብስ ብትሆን ይህም መረጃ ከየት አመጣሽው እንደት ልታገኘው ቻልሽ? የሚለው ጥያቄስ ይነሳብኛል ይንሳብኛል ብላ አልገመተችም። እንደት እንዳሰበችው አላውቅም። ቤተሰብ እናንተስ እንደታያችሁት እኔ በበኩሌ በጭራሽ ነጻ ትወጣለች ብዬ አላስብም። እንደውም ለነሱ ትልቅ የመረጃ ነው የሚያገኙት። ሶ ይቺ ሴትዮ ስትገደል ወይም ደግሞ አንቺ ትሆኛለሽ ያስገደልሻት ይሏት አሉ እኮ ዝም ብሎ እንደዚህ አይነት ሰው እየተገደለ የሚያሳይ ቪዲዮ ቀርጾ ይዞ ይህም መረጃ እንኪ እኔ ነጻ አውጪኝ፣ አንቺን ነፃ አላውጣሽ የሚባል ነገር የለም። ያ ቪዲዮ ማለት ወይዘሮ ባዩ ስትሞት ወይም ስትገደል የቀረጽሽው ቪዲዮ እንዴት ሊሆን ቻለ? እንዴትስ ቀረጽሽው? ለምን ሲባልስ እሷ እየሞተች እያለ እልት ልትቀርጪ ቻልሽ? ቀረጻ ላይ እንዴት ተው ማለት እንዴት አክስቶናት፣ እንግዲህ አስባችሁታል። አክስቴሽን ሰው እየገደላት እያለ እንዴት ጨክነሽ ቪዲዮ ልትቀርጭቻል? የሚለው ጥያቄ ራሱ ይመጣበታል። ሶ አሁን ካለችበት የለቅ ውድ ቤተሰቦች የባስ ትልቅ እየችግር ውስጥ ነው የምትገባው። እርግም ማለት ነው። ነገር ግን እሷ ይህንን ነገር አላሰበችውም። ይህንን ነገር ከጭንቅላቷ ውስጥ አላስገባችውም። ብቻ የመሰላት ያንን መረጃ ብቻ ሰጥታ ሜላትን ነጻ አውጥታ እሷ ነጻ ልትወጣ፣ ጭራሽ ይሄ ነገር አይሆንም። እንደውም ትልቅ እየ ችግር ነው የሚከታት። ለምን ተገደለች እንደተገደለች ማን የገደላት ምናምን፣ አንቺስ እዛ አካባቢ እንደትትሆኝ ይቻልሽ፣ የገዳይ ተባባሪ ነች ተብላ ነው እንደውም የምትታሰረው። ስለዚህ በቀላሉ እንደዚህ ትለቀቃለች ብዬ ያኔ እኔ በበኩሌ አላስብም። እናንተስ ምን ትላላችሁ? ሜሮንም ብትሆን ብትሞታ ይሄን መረጃ አሳልፍ አትሰጥም። ብትሰጥም እንኳን አሁን ለምሳሌ የቀረጸችው ሜሮናት አይደለ፣ ማን ነው የቀረጸው? እንደቀረጽሁ ብላ ስትጠየቅ ደግሞ እርግብ፣ እኔ አይደለሁም የሚለው ነገር ይመጣል። ማን ነው የቀረጸው ታዲያ ስትባል ወደ እውነታው መሄዱ የማይቀር ነው። ሶ እርግብ፣ ማለቴ ሜሮናት የቀረጸችው ትባላለች። ሜሮን ደግሞ አንቺ እንደትቀረች ለሚል ጥያቄ ትመጣለች ማለት ነው። ስለዚህ ሁለታቸውም እዛ እስር ቤት መቆየታቸው የማይቀር ነው። ውድ ቤተሰቦቼ እኔ እንደዚህ ነው መስሎ የሚታየኝ። ለማንኛውም ውድና እየተከበሯችሁ ቤተሰቦቼ እስካሁን ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሰውዳችሁ ግን ቪዲዮዬን ላይክ በማድረግ ተባበሩኝ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኑ። ስለምትተባበሩን ደግሞ ውድ የሀገሬ ልጆች እውነት ለመናገር ከልብ አመሰግናለሁ።